አንድ ጎማ ለመቀየር እስከ 10000 አሜሪካ ዶላር። የዚህን የግዙፍ መኪና ጎማ ለመቀየር ውድ የሚባሉ መኪኖችን ለመግዛት ከሚወጣው ገንዘብ በላይ ይጠይቃል። ጎማው ብቻውን አራት ቶን ክብደት ያለውና 13 ጫማ ርዝመት አለው። ርዝመቱና ክብደቱ የዓለማችን ግዙፍና ውድ ጎማ ያደርገዋል። አንድ ጎማ ብቻ እስከ 10000 አሜሪካ ዶላር የሚያስወጣ ሲሆን፣ ዋናው ጥያቄ ይህ ግዙፍ ጎማ እንዴት ይቀየራል? የሚለው ነው። ለመቀየር ስታስቡ ከጎማ ሱቅ ሄዶ መግዛት የማይታሰብ ነው። በመጀመሪያ ጎማውን በቀጥታ ከአምራች ኩባንያ ማዘዝ ይኖርባቸዋል። ከመገዛቱ በፊት ሲስተም ኢንጂነሮች የጎማውን ሞዴል ከመኪናው ጋር መመሳሰሉን ያረጋግጣሉ። በመቀጠልም ጎማውን ለማጓጓዝ መደበኛ መኪኖች አይሆኑም እና ልዩ መኪና ይመደቡለታል። ቦታው ሲደርስ ነው እንግዲህ ትርኢቱ የሚጀመረው። 45359 ኪሎ ግራም የሚመዝነውን የጭነት መኪና ለማንሳት የሃይድሮሊክ ማሽን ይጠቀማሉ። ቀጥሎም የድሮን ጎማ አየር በቫኪዩም ፓምፕ በማስወጣት ጎማውን ያስወግዳሉ። አዲሱን ጎማ ከመቅጠማቸው በፊት በሚገባ ይጸዳል። ከዚህ በኋላ ነው እንግዲህ ጎማውን ወደ መቅጠም የሚሄዱት። አጠቃላይ ሂደቱ እንከን የለሽ መሆን ይኖርበታል። እያንዳንዱ ልኬት እያንዳንዱ የማንሳትና የማጓጓዝ ሂደት የመቅጠምም ሂደት በጥንቃቄና በማስተዋል መሆን ይኖርበታል። ለበለጠ አስገራሚ ቴክኖሎጂ መረጃዎች ፔጃችንን ፎሎ ማድረግ አትርሱ። ይህንን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን፣ ለከባድ መኪኖች የነዳጅ መቆጣጠሪያና ጂፒኤስ፣ ለቤት መኪኖች የጂፒኤስ ቴክኖሎጂ አስመጥተን እየገጠምን እንገኛለን። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን።